ለጥፍሽ ይሄ ማህበረሰብ ታውሯል ብለሽ ይሁን አላውቅም። ህዝቡን የምትሸውጁ አንቺ ነሽ፣ እኔ ቤት አይደለሁም። ቁጭ ብለሽ ባለሽ መቀልቢው በዩቲዩብ ህዝብ እየሰደብሽ አንቺ ነሽ። እንደ ወንድ ልጅ ወጥቶ የማይሰራ የኔ ናይጄሪያ ያልሹ ኡጋንዳ ያልሹ ምን አልሹ ቡርኪና ፋሶም በዩ ቅብርር አድርጎ ነው እንትን የሚለው የሚያስቀምጠኝ። ውሸታሞች፣ ከሀዲ የውሸታ ብዛት እንዴበላ እንዴለ ኬኳን ይንሳይ። እንዳው ውይ ውይ ውይ ውይ ውይ ውይ እኔ ሳንቺን ለጨከንሽባት ልጅ እኔ ቤት አልጨክንባትም። ግን ለልጅሽ የተመኘሽውን አንቺን ነስቶ ልጅሽን ጥሩ ማደጎ ቤት ያሳድጋት፣ ጥሩ ማደጎ ቤት ልጅሽን ያሳድጋት። የልጅሽ የተመኘሽውን ምኞት ላንቺ ያድርግልሽ። ኻዲ አረምስ

እኔ ጋ ብቻ አይደለም ማለት ነው። ሁሉም አይሰራም እያሉ ነው። አይሰራም? ምን ሆኖ ነው? በሌላ ስልክ ግቢ። አይሰራም እኮ ይኸው መባዬ ራሱ አይሰራም። መደመቅ እንዴት ነው የልሽዬ? ሴክሲ ነው። አድናቆቱን እንዴት ነው? እችለሽዋል ቆንጂ ያለች፣ በጣም በጣም ታምሪ ያለሽ፣ ቆንጆ ሆነሽ ይቀኑብሻል። አይ በጣም ነው የምታምሪው። ዋው በጣም ነው የምታስቀኝው። ባይዘ በስመ አብ ሆድሽ፣ ሰውነትሽ እንዴት እንደሚያምር ወይኒ ፊትሽ፣ ከንፈርሽ ሌላ ነው። ዳይት አድርጊ ስፖርት ስ ሰዓት ሰላጣና ብዙ ሰላጣ ዝም ብለሽ አታግበስ ብለሽ ጀርባሽን ካመመሽ ትራስ ጣል ታደርጊና ከወንበርሽ ጋር ማች የሚያደርግ

በጣም ነው ግን የምትገርሚው። አድናቆት ሲሰጥሽ ግን ምንድን ነው ቁጭት አበዛሽ? ቁም እንጂ ነገ ነገ ነገ

አስተማሪ እኮ ነሽ። አይ ኖ እኛን አላስተማርሽንም፣ እንጂ እኛ ዩቱብ እናስተማርሽን። እናንተ እውነት ተናገሩ፣ ተቀምጦ ሰው ስራ አይሰራም። ቀን ሙሉ ስንል ስናስታቅቅ ለማናቸው። እኔ ኢትዮጵያ፣ ምንም ኢትዮጵያ የምንኖር አይመስልም ለዛ እኮ ነው የሚናደዱት። ምን ልግዛ፣ እውቀት መጠየቅ ጥሩ ነው። እኔማ በውስጥ ነው ነገ ነገ ምሳ ሰዓት አብረንን ዩቱብ ላይ እንገባለን። እንደውም ጥፍር መጣለው ቤት እንዳደነግጡ አንተ ማነን ባባላል። ኢንስፓይሬሽን ነበር የምፈልገው ዩቲውብ ለመጀመር። ኢንስፓይር የሚያቀላ ነገር ንገሪን፣ ይነስቲ ይሉሻል በኮመንት መጀመሪያ ማለት ነው። ኮስ ቅባት እዚህ አይነታችሁ ላይ ጣል ታደርጋላችሁ ከዛ ማለት ነው የእኔ ማርማ እዚ እንትን ትሄዳላችሁ። ይሄ አስፋልት ፀሐይ ላይ ትቀመጡና እሱ ቅልጥ ብለው አነታችን ሲገባ፣ ፊታችሁም ምጥጥ ሲያደርገው ትቀላላችሁ። እንደዛ ነው የቀላሁት። ኮኮስ ቆርቆሮ ነው። አው የወቴ ሚስተር ኮኮስ ነው። ቆንጅዬ ፀሐይ ላይ መቀመጥ አለባችሁ ደግሞ እንዲቀልጥ። ከዛ ይሄ ብሊች የሆኖሉ አይቀላ ይሄ እዚህ ጋር ምናምን የሚጠቋቁሩባችሁ ሰዎች እዚህ ይመጣሉ። በቃ ማለት ዩትዩብ ላይ እስከዚህ ነጭ ፋውንዴሽን ተቀብታችሁ ከምትገቡ አንገት ድረስ አንገት ድረስ ከዚያ ጅ የሙሉ ትለፍሽ ና ጌት ሬዚ ዊዝሚ ዩዩ እሱን ስጠብቅ ነበረ። ከዚች ነጭ ፋውንዴሽን ታደረጉና ከነብነበላችሁ ዝግት ቁልፋችን አድርጋችሁ ከምትገቡ ይሄ በጣም አሪፍ ጥልቅ ነው። ኮኮስ ቅባት በጣም ቆንጆ ነው። እየሰማችሁ ነዋ። ኮኮስ ቅባት በጣም አሪፍ ነው። ኮኮስ ቅባት ተቀብታችሁ ፀሐይ ላይ ቆይ። አንቺም አምጪ ማስረጃ። ይመጣለሁ። ጎንደር ተወለድኩ ብዬ አልተናገርኩም ከመጀመሪያው ጀምሮ። ማስረጃ አምጪ። በቃ ካልሽም ማስረጃ አምጪ

አዎ ተስማምቶኛል። ሹ እንደነሽልኝ ልዬ ሰላም ነው? አይ ድርስ ማስተራ መሳይ አለውልሽ እግዚአብሔር ይመስገን። ጥሩ ነው። ዲስኒ አሜሪካ ኑሮ ዲስኒ አሜሪካ ኑሮ ጠለማመድ። ስራ ጀመር? ትምህርት? አይ እየተማርኩኝ ነው። ስራ እንኳን አልጀመርኩም። የሆነ ኮርሶች እየወሰድኩ ነው። ስራ ለመጀመር እዛ ይሄድ እንዴ? አይ አንቺ ጎበዝ ነሽ። እናት ጎበዝ። እዚህ ራሱ ጎበዝ ነበርች። ቆንጆ ቀልጣፋ ነበረች። የምር ግን ቃል እንዴት ነው አሜሪካ ኑሮ? አሁን እየሰራች ነው ትምህርት ጀመርሽ ምናምን? አይ እየተማርኩኝ ነው። ወደ ጤና ነገር ትምህርት ጀምሬያለሁ። እየተማርኩኝ ነው፣ እያጋመስኩ ነው። እዚህ ከባድ ነው ያለው ነው የቀን ስራ ነዋ። ሌላ ምድ የተሻለ ነገር ስለሌለ አው ልዬ መማራለን ግዴ ታዋቁ በሌ ደግሞ እዚህ ስራ ምናምን የለም ማለት የኢትዮጵያ ትምህርት አይሆንም ማለት ነው። እዛ ስትሄጅ አሜሪካስ? አይ አሁን እኔ ጆርናሊዝም ኮሚኒኬሽን ማኔጅመንት ምናምን ነው የተማርኩት የተማርኩትና እዚህ በመጀመሪያ ቋንቋቸው እዚህ ሀገር ተወልዳ ያደጉ እዚሁ ካምፓስ የሄዱ ሰዎች እንዳሉ፣ አንቺ ተወዳዳሪ አትሆኚም። ኦኬ። ስለዚህ ማሻሻል አለብሽ። ሞር ደግሞ አይቲ ላይ እና የጤና ዘርፍ ላይ ነው ስራ ያለው ብዙም ሰው የሚሰራው የተሻለም ኢንካምም ያለው እሱ ነው። እንደ አዲስ ነው እንደ አዲስ ሰው ተምረሽ ስራ የምትይዙ ማለት ነው እንጂ እዚህ ማስትሬትም ኖረሽ ምንም ያው ነው ማለት ነው። ወርደሱ አሁን ለምሳሌ ኢትዮጵያ እያለሁ እኔ ነርስ ብሆን ኖሮ ወይ ደግሞ ሕክምና ፊልድ ውስጥ የነበርኩ ብሆን እዚህ መጥቼ ትንሽዬ ብቻ እንትን ብለሽ ፈተናውን ትፈተኛለሽ። ትንሽ ኮርስ ወስደሽ ማለፍ ከቻልሽ ከዛ ስራ ትገቢያለሽ ማለት ነው። እኔ ግን ምንም የለኝም። የጤናው ዘርፍ ላይ እንደ አዲስ ነው እኔ እኮ በጣም አሪፍ ነበር። ከዛ አርባ ደቂቃ ጂፕ ሁለት ሰዓት እስኪ የምንቀመጠውስ፣ በቃ ደስ ይል ነበረ። ከዛ ከአሜሪካ ከላክሽልኝ ከላክሽልኝ ሰውነት አለሽ። እንግዲህ በደንብ ስለምንተዋወቅ አይዶንት ኖው ሜቢ ወፈርኳልሽ እንጂ ከኔጋ ጂም ስንሰራ ምናምን በነበርሽ አሁንማ ወሰድኩት ምስኪ። አሁን ግን ማለት ነው እነት ጂም የመስራት ሞራል ስለሌለኝ ሞንጃሮ ወስኛል፣ ልወጣ ወስኛል። አይ በዚህ ሁኔታ አይሆንም፣ ገና ታገቢያለሽ፣ ትወልጃለሽ ምናምን። ኦ እንትን ችግር አለው አይደል እንደዚህ የመውለድ የምናምን እንትን ላይ ኦፍኮርስ ብዙ የራሱ የሆነ ተጓዳኝ ነገር ይዞ ይመጣል እኮ እንደዚህ አይነት ነገሮች ለና ረን አልወጋም፣ ቀልዴን ነው። እናንተ ነው የሰማሁት ገና ሰው ቆንጆ ነሽ ይለኛል ብዬ ሞንጃሮ ልወጋ አይኑ ጠፋላል፣ እኮ የሆነ ሰው ራሱ አይኑ ሊጠፋል። በጣም አይን ያደክማላሉ። ሳምሪ ባለሙያ ናት። እኔ እነግርሻለሁ፣ ስለ መርፌው። አስገብኝ እያለችሽ ሳምሪ፣ ይህን አስገቢያት። እንዴ፣ ስሚ፣ ይኸውልሽ። ዬ ልያዬ፣ እንዴት ናችሁ? ኔወርቅ፣ እንዴታልዬ፣ እንዴት ነሽ? ሳምሪዬ ደህና ነሽ እንዴት ነሽ አለሁልሽ የእኔ ቆንጆ ብጽፍልሽ ብጽፍልሽ እኮ አልመልስ አልሽኝ እንደመጣሽ በምን ላግኝሽ በእውነት ወይ ማለት ጊዜ እኮ ላይፍ ስትገቢ ሁሉ ከስር ኮመንት ጽፋለሁ አታይኝም እንኳን ደህና መጣሽ እንኳን ደህና ቆይሽኝ ሳምሪዬ እንዴት ነሽ ሁሉ ሰላም ሁሉ ሰላም ነው ስልክሽ ንሽን ቪዥን እንትን ይላል ከዛ በተረፈ ሀርት አታክ ያመጣል፣ እስከ ኪድኒ ፌለሩ ያመጣል። ሁለት ወር ተወቅተሽ በተአምር በተአምር አስር ፓውንድ አትቀንሽም በሁለት ወር ውስጥ ውሸት ነው። ሳምሪ ጭንቅላት ላይ ምናምን አያመጣ ደደባ ያረግ እሱማ። መጀመሪያ የሚደደበ ሰው ነው የሚወጋው። እኛ እኮ ዶክተር አዞልን ለስኳር ነው እንጂ ጤነኛ ከሆንሽ ስፖርት አሰሪም እንደ አራት ሰዓት ቱዌንቲ ፎር አወርስ ቲክቶክ ላይ ከምትቀመጭ ወጥተሽ አርባ አምስት ደቂቃ ብትሮጭ እኮ ትከሻለሽ። እንደውም ያልወለደ አንቺና ሊያ ጂም ብቻ ነው የምትገቡት። ሌላ ምንም የሚያስፈልጋችሁ የለም። ምግብ ብሉ በቃ። ሊያ ቢ ቡዳ ያከሳሻል። አሁን እየበሉሽ አይደለ? ያከሱሻል ራሳቸው። ዝም ብለሽ ቢ ምግብሽን አትስሚያቸው። በቀና አንዴ ምንም ችግር የለው አረሳም ርዬን ዘጉሻ፣ ዘጉሽ ቡዳ በሉሽ እኮ በላቻ በግ በግ በግ እያሉ እነሱ በግ በአመት ባለ አንዴ የትና የት ገጠር ሄደን ነው በጋርደን የምንመጣው? ምን ያወራሉ? ፍሮዝን ውስጥ እኮ ነው፣ ከስጋ ቤት ሄደን የበግ ግር ገዝተን የምንቀቅለው ቅቅል ሲያምረን። አርፈሽ ብይ፣ ዝም በያቸው። ማን ነው ኬኳ? ስታድግልሽ ጡት ስታቆም ጂም ትጀምሪያለሽ፣ ትከሻለሽ ይሄ የሚወጋ ለ ነው ድሮ ቀጭኖና ስለምናቃት ነው ወጣም የወፈረች የመሰለው እንጂ ወልዳ ላትወፍር ነው እንዴ! በሞንጃሮ በተአምር በተአምር በሞንጃሮ ሲከሳ ቆዳሽ ነው የሚንጠለጠለው። ፋትሽ ሜልት ያደረጋል። ጣፊያ ካንሰር ያመጣል። አይንሽን ቪዥን እንትን ይላል። ከዛ በተረፈ ሃርት አታክ ያመጣል፣ እስከ ኪድኒ ፌለር ያመጣል። ሁለት ወር ተወግተሽ በተአምር በተአምር አስር ፓውንድ አትቀንሽም በሁለት ወር ውስጥ። ውሸት ነው። ጭንቅላት ላይ ምናምን ያመጣል። እሱማ መጀመሪያ የሚደደበ ሰው ነው የሚወጋው። እኛ እኮ ዶክተር አዞልለት ስኳር ነው እንጂ ጤነኛ ከሆንሽ ስፖርት አሰሪም እንደ አራት ሰአት ቱዌንቲ ፎር አወርስ ቲክቶክ ላይ ከምትቀመጭ ወጥተሽ አርባ አምስት ደቂቃ ብትሮጭ እኮ ትከሻለሽ። እንደውም ያሉል ደስ አንችና ሊያ ጂም ብቻ ነው የምትገቡት፣ ሌላ ምንም የሚያስፈልጋችሁ የለም። ምግብ ብሉ። በቃ ሊያ ቢ ቡዳ ያከሳሻል። አሁን እየበሉሽ አይደለ? ያከሱሻል። ራሳቸው ዝም ብለሽ ቢ ምግብሽን፣ አትስሚያቸው። በቀን አንዴ ምንም ችግር የለው አረሳ አንዱ እዬኔ ታዘጉሻ ዘጉሽ ቡዳ በሉሽ እኮ በላቻ በግ በግ በግ እያሉ እነሱ በግ በአመት ባለ አንዴ የትናየት ገጠር ሄደን ነው በጋርደን የምንመጣው። ምን ያወራሉ? ፍሮዝን ውስጥ እኮ ነው ከስጋ ቤት ሄደን የበግግር ገዝተን የምንቀቅለው ቅቅል ሲያምረን። አርፈሽ ብይ፣ ዝም በያቸው። ል ማነው ኬኳ ስታድግልሽ ጡት ስታቆም ጂም ትጀምሪ ያለሽ ትከሻለሽ ይሄ የሚወጋ ነገር ያለበቃ እንዳትወጉ፣ ቪዲዮ አለን እኮ። ያን ያል ወፍረም አደለችም እኮ እንዲህ አደለችም ራሱ ብለው ነው። ድሮ ቀጭን ሆና ስለምናቃት ነው ወጣም የወፈረች የመሰለው እንጂ። ወልዳ ላትወፍር ነው እንዴ? እኔ በሞንጃሮ በተአምር በተአምር በሞንጃሮ ሲከሳ ቆዳሽ ነው የሚንጠለጠለው። ፋትሽ ሜልት ያደርጋል ቆዳሽ ይንጠለጠላል። ተቆርጦ በዛ ተሰፋ እጅሽም ማወዛወዝም አችም ው እንደሱ ነው የሚሆነው። የዚህ ሀገር ውፍረት ደግሞ የወዳቸው ጋር እንደቂጥ የሚያብጥ ምናምን ነው እሱ እንዳለ ስለሚንጠለጠል ተቆርጦ ይወጣል። ሞንጃሮ ብዙ ጊዜ ለእነሱ ነው የሚታዘዘው። ለስኳር በሽተኞችም ይታዘዛል፣ ኦቨር ዌይት ለሆኑ እንደዚህ። ዝም ብሎ ራሱ ሀኪም አይሰጥሽም እንዲህ ኪሎ ልቀንስ ፈልጌ ነው ብትይ ማንም መያዝ ስምንት መቶ ብር ነው ባይ ዘ ወይ። ለአንድ ወር መርፍ የሚሰጥሽ ኤይት ሀንድረድ ዳለር ነው። ኢንሹራንስ ካልከፈለልሽ ማንም ካሻ አፎርድ አድርጎም አያገዛም። ፎርጅ ዱን ካልሆነ ዝም ብሎ ፉገራ ነው። እኛ ያው እንደተቆረጠን አረጋግጠናል። ለማንኛውም ኤልሻዳይ ግን የምትምሪ አይደለሽም። ነቆራ ያልተማሩትስ ምን ይሰራሉ? ን ያልሹ ምን ይሰራሉ? ጉልበታቸው፣ ላባቸው ጠብስኪል ነው የሚፈጉት። ላባቸው ጠብስኪል ፈግቶ ኢንሹራንስ ከበራ አያደርግም እያሉ ነው። ከሴር ኢንሹራንስ ለዌይት ሉዝ ከበራ አያደርግም። አይዞህ ዳይቤቲክስ ፔሽንት ካልሆንሽ እኔ ዳይቤቲክስ ስለሆንኩ ነው የታዘዘልኝ። ግን እኔ ራሱ አይኔን እያደከመኝ ጣፍያዬ ላይ የሆነ ኢንዛይም በጣም ሀይ ስላደረገው አስቁመውኛል። አሁን አቁሚ ብለው ግን አክስቶኛል። የከሳሁት ግን ስለማይርበኝ ነው። ግን ስኳሬ ስለሚወርድ ደግሞ መብላት አለብኝ። በላለው መብላቴ አይቀርም። ይሄ ናህል ግን አያስበላም። እንዳትበይ ያደረግሻል። አፒታይትሽን ነው በቃ፣ ኮምፕሊት አፒታይትሽን ነው የሚዘጋሽ። ያ ፎርስ አድርገሽ ነው ምትበይ። በጣም ብዙ ውሃ ትጠጫለሽ። ግን በሁለት ወር ምናምን ያን ያህል አይከሳም። እኔ መጀመሪያ እንደወሰድኩት እንደውም በጣም ከሳው ብዬ አምስት ፓውንድ ምናምን ነው ሉዝ ያደረግኩት፣ ሊያውም ሳልበላስ። በዚህ ላይ እኔ ካርብ አልበላም ስኳር ስላለኝ እና እንደዚህ ፕሮሞት ባያደርጉት ጥሩ ነው። ማንንም እንዲ አያከሳም። ስለ ታሚ ታክ ታውቂያለሽ? ሳምርዬ ላይ ታሚ ታክ። አሁን ብዙ ጊዜ ዌት ሉዝ ካረግሽ በኋላ ዌት ሉዝ ካደረግሽ በኋላ ፋቱ ሲቀንስ ኤክሰርሳይዝ ሰጥተሽ ፋቱን ሉዝ ስታደርጊ እስኪንሽ የሚቀረው አለ አደለ? ይንጠለጠላል። እሱን ቁርጠው ሰፍተው ኤክስትራ ስኪኑን ነው የሚቆርጡት፣ ቶሚ ታክ ሲሆን፣ ሌላ ደግሞ እንትንሽን ደግሞ ሳክ የሚያደርጉ አሉ። እሱ ፋቱን ያወጡትና ስቲል ከዛ በኋላ እስኪንሽ ስለሚንጠለጠል ያኔም ያስፈልግሻል። ታሜ ታክ ግን እሱ ወልደሽ ስጨርሽ ቢሆን ፕሪፈር አረጋለሁ። ያ ኢትዮጵያ ውስጥም እኮ በጣም ብዙ ሰው ይሰራል፣ አለ አይደለም? ማርሻ ላይ ብዙ ሰዎች ይሰራል።